በስማ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በወልድ በመንፈስ ቅዱስ አምነን በለተረቡ የሚጸለይ የሚነበብ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የመድኃኒ ዓለምን ድርሳን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን ነገራችንን እንፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጠ ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቁማ ስታለቅስ አይቷት፣ አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያችም ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታ አይደለምን? ልጇን ሲወጓት ልጇን ሲወጉት በአይኗ ብታይ ኖሮ በእጇ ብታነቀች ነበር። ስለዚህ አውቋት አሰናበታት። እርሷም ከመለኮት ጋር አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስክሬን አቅፍ ያለቅስ ዘንድ ማን በሰጠኝ? ልጄ ሀዘኔን ከማን ጋር አፈጽማለሁ? ልቅሶዬንስ ከማን ጋር አጨርሳታለሁ? እያለች እየጮች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትንም አላወቀችም። ልቦናዋ አበን ባስካር ዘንግቷልና፣ ከዚያችን ቀን ጀምሮ ልጇን ከሙታን ተለይቶ ነሶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ፣ ከአዳም ጀምሮ እስከ ዓለም ፍጻሜ የሆነ ሁሉ የድንግል ማርያምን ልቅሶ አያስተካከለውም። ወደ ተውነው ነገር እንመለስ። ፀሐይ ባቆለቆለ ጊዜ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ ባንደበቱ አደረ። በግራ ባለው ሽፍታም ርኩስ መንፈስ ባንደበቱ አደረበት። በመድኃኒታችን ላይም የእግዚአብሔር ልጅ ከሆንክስ ከመስቀልህ ውረድ፣ እኛንም እናምንበት ዘንድ አውርደኝ እያለ ይዘብትበትና ይሳደብ ጀመረ። ያን ጊዜም ጓደኛው አንተ ሰው በፍርድ ውስጥ ሳለን ፈጣሪህን እግዚአብሔርን አትፈራውምን? ለእኛስ ይገባናል እንደ ስራችንም ተከፍሎናል። እንደዚህ እያለ ገሰጸው ሰደበውም። አሁንም በደል የሌለበት እውነተኛ የባህሪ አምላክ ይህ ነው። ይህንንም ብሎ ይህ ቀማኛም አቤቱ አዳምን ከልጆቹ ጋር ለማዳን የተላክ ሆይ በመንግሥትህ አስበኝ። አቤቱ ካኗዋርህ ሳትናወጥ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ አንተ ዓለምን የያዝህ ስትሆን እንደ ሌባ የተያዝክ ሆይ በቸርነት አስበኝ። አቤቱ የመላእክት ሠራዊት በፊት የሚቆሙልህ ሲሆን በፍርድ አደባባይ የቆምህ ሆይ በቸርነት አስበኝ። አቤቱ አንተ በስር ያሉትን የምትፈታ ስትሆን በብረት ቸንካር የተቸነከርክ ሆይ በቸርነት በመንግሥት አስበኝ። አቤቱ አንተ ምድርን በባህር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረት አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሸዋክሊልን የተቀዳጀው የተቀዳጀ ሆይ በቸርነት አስበኝ። አቤቱ አንተ የክብር ባለቤት የትዕግስት መከማቻ ሆይ በቸርነት አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነት አስበኝ። አቤቱ በቸርነት አስበኝ። ወንበዴውም ይህን ባለ ጊዜ መድኃኒታችን ዛሬ በመንግስቴ ከኔ ጋር እንደምትኖር እመንብኝ እነሆ እኔ መላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር እልካለሁ አንተም ከፍተህ ከቀደሙ አባቶች ቀድመህ ግባ ብሎ መለሰለት መድኃኒታችንም ከቀማኛው ጋር ይህን ተናግሮ ከፈጸመ በኋላ ተጠማኋላቸው በዚያን ጊዜም በመብሌ ሀሞትም ጨመሩ ለጥሜም መጻጣን አጠጡኝ ብሎ እንደተጻፈ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 ሞተም። የዚያን ጊዜ አንድ ወታደር ጦሩን አንስቶ ሮጦ የቀኝ ጎኑን ወጋው፣ ከሱም ደምና ውሃ ፈሰሰ። በዚያን ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ፣ የቤተ መቅደስ መጋረጃም ከላይ እስከ ታች ተቀደደ፣ መቃብሮችም ተከፈቱ። መላከ ሞት ዲያብሎስም የጌታችንና አምላካችን የመድኃኒታችንን ቃል በሰማ ጊዜ እንዳስለመደ የሚውጣው መስሎት ወደ እርሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔ እኔ ያጠፋኝ ዘንድ በእኔ ስልጣን ያለ ስጋ የተሰጠው ይህ ማን ነው? እርሱ ሰማያዊ ሳለ ምድራዊ ስጋን የለበሰ ይህ ማን ነው? ኃጢአት ሳይሠራ የሞተ ይህ ማን ነው? በብርሃኑ በዛ ጨለማውን ውር ያደረገው ይህ ማን ነው? ለወገኖቼ የሰለጥንላቸው ዘንድ ያልተወ ይህ ማን ነው? በእኔ ስልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣል እንጂ የበረታ መልአከ ሞትን ጽኑ በሚሆን በመለኮት ስልጣን ተይዞ ጮኸም። ሁለተኛም መንካፊ የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከእርሱ የተነሳ ከወገኖቹ ተለየው፣ በእነሱ ላይ የማጠፋው አይለኝም አለ። ጌታችንና አምላካችን መድኃኒታችንም ሙቷልና ሙሽራ ነይ ከእኛ ጋር አልቅሺ። ወልድ ወንድምሽ ወዴት ሄደ? ካንቺ ጋርም እንደፈለገው ዘንድ ነይ፣ እንፈልገው ዘንድ ነይ። ሙሽራይቱን ፈለግኩት፣ አላገኘሁትም። ጠራሁት፣ አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደንኮይ ነው። ከእናቴ ቤት እስካስገባው ጊዜ ድረስ ያስቁት አልተወውም እያለኝ ትመልሳለች። ልቡ ደስ በተሰኘበት ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀዳጀችው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌም ሆይ ነይ አልቅሽለት። ሰርጎ የተባለ ምንድነው? የሞት ጽዋ አይደለምን? ደስታውን በጎችን ከተኩላፍ ከነጣቂ ከተራባን በሳፍ ማዳን ነው። ከእናቴ ቤት እስካስገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በጌታችንና በአምላካችን በመድኃኒታችን ሞት በአንድነትና ለቅስ ዘንድ ቅዱሳኑ አሁንም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሙቷልና ፍጥረታት ሁሉ ያለቅሳሉ። መያዘንና መታሰርን የተቀበለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ሙቷልና፣ ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለሱ የተናገረለት የመድኃኒታችንን ሞቱን ታይ ዘንድና አብርሃም ቃል ኪዳን የገባልህ የመድኃኒታችንን ሞቱን ታይ ዘንድና ይስሐቅም ከሰይፍ ቤዛ የሆነህ የመድኃኒታችን ሞቱን ታይ ዘንድና ያዕቆብም በበረሃ የታገልህ የታገለህ የመድኃኒታችን ሞቱን ታይ ዘንድናም። ኢዮብን በደመና የታየ የመድኃኒታችን ሞቱን ታይ ዘንድናም። ሙሴ ስለ እርሱ እንደ እኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድናም። ዳዊትም እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብለህ የተናገርከው የመድኃኒታችን ሞቱን ታይ ዘንድናም። ሶሎሞን ከብዙዎች እስራኤል የተወለደ ብለህ የተናገርክለት የመዳኒታችን ሞቱን ታይ ዘንድና የክብሩን ዋጋ ሰላሳ ብር ተቀበሉ ብለህ የተናገርክለት የመዳኒታችን ሞቱን ታይ። ኢሳይያስም ወልድ ሰው ለመሆን ተሰጠልን፣ ንጣን ተወለደልን፣ ስሙ ማማኑኤል ይባላል። በመወለዱም ፊተኞች ዋለኞችን ሆኖ ብለህ የተናገርክለት የመዳኒታችንን ሞቱን ታይ። ሕዝቅኤልም አምላክ ወደ ተዘጋች ደጃፍ ገባ ከተዘጋች በርም ወጣ ብለህ የተናገርክለት የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስን ሞቱን ታይ ዘንድ ናም። ዳንኤልም ነጭ ሐር ለብሶ ያየኸውን የመድኃኒታችንን ሞቱን ታይ ዘንድ ና። ኤልያስም ከሞት ፊት የተወረ በእሳት ፈረሶች ያሳረገ የመድኃኒታችን ሞቱን ታይ ዘንድ ና። ሕዝቅያስም የፀሐይ መግባቱን ያሳየ

የቀድሞ አባቶች ነቢያት ሁላችሁ ሐዋርያትም ከፋራን ተራራና ከቴማን ይመጣል ያላችሁት የመድኃኒታችን ሞቱን ታዩ ዘንድ ነው። አሞጽ በአድማስ ቅጥር ያየኸው ያየው የመድኃኒታችን ሞቱን ታይ ዘንድና ዘካሪያት በተራራዎች መካከል ያየኸው የመድኃኒታችን ሞቱን ታይ ዘንድና እዝራቱ ቶይል በአርፋድ በረሃ ያየኸው ያየው የሚያስደነግጥ አንበሳ የመድኃኒታችን ሞቱን ታይ ዘንድና ስምኦን ሆይ በክንድህ የታቀፍከውን ህፃን ሞቱን ታይዘንድና ዮሴፍ እንደተ ዮሴፍ እንደ አንተ የተሸጠ የመድኃኒታችን ሞቱን ታይዘንድና ጠራቢ ዮሴፍ ወይ በትከሻ ያዘልከው በክንድህ የተሸከምከውን ህፃን ሞቱን ታይዘንድና ኢያቄም እና ሐና ሆይ የልጃቸውን ልቅሷን የልቧንም መዘንጋት ታዩ ዘንድ ኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳት ሴቶች የድንግል ልቅሷን ታዩ ዘንድ ኑ። ልጇ በእንጨት መስቀል ላይ ሙቶአልና፣ የለመለመ የሥጋ ሞት ሕንፃ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሕይዋንን ከጥፋት ያዳናት የተገደለ መድኃኒታችን ኢየሱስ ክርስቶስ ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ። ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጽ በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታል ይወስዷታልና መውረዱንም አላወቁም እና ስለ ወገኖቹ ኃጢአት እስከ ሞት ድረስ ብሎ ስለ እሱ የተናገረ አባቱን እንስማው ሙሴም እሱን ያውቁት ዘንድ አላሰቡትም በሚመጣበት ቀንም አላወቁትም አለ እዝራ በባህር ጥርቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሆነባቸው አለ። ቅዱስ ጳውሎስም ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ሀፍረቴ ጉስቁልና የሚያሰቃዩን ፊት ነው። ሰውነቴ ስድብንና ጉስቁልናን ታገሰች። አሁንም ጠላቶቼን ተከትዬ ይዛቸዋለሁ እስካጠፋቸው ድረስም አልመለስም። ማለመለስም አስቸግራቸዋለሁ። መቆምም አይችሉም። በታች ይወድቃሉ። በጠብ ጊዜ ኃይልን አስታጥቃቸው አለሁና ሸክላ በሰሪው ላይ እንዲህ ይኮራል፣ ፍጡርን በፈጣሪው እንዲህ ይታበያል። ስራው በስራ በሰሪው ላይ በዚህ ልክ ይታበያል። ባሪያ በጌታው እንዲህ ይታበያል። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን፣ ዳግመኛም በዕለተ ረቡዕ የሚነበብ የሚጸለይ የአባታችን የአቡነ መብዓ ጽዮንን ድርሳን ምገር ለማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን፣ ዳግመኛም በሶስት ሰዓት በቤተክርስቲያን ውስጥ ቆሞ ሳለ እንዲህ ብሎ ጸለየ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ አንተ ለሚጠሩ ቅርብ ነህ። ለምን አለው። ማልደህ ስለተባረኩ በጄ ስለተባረኩ ለቃሌም ስለሚታዘዙ ጻድቅ መስዬ ኃጢአቴን ሳያውቁ በኔ ስለተማጸኑ ኃጢአታቸውንም ይቅርትላቸው ዘንድ በአንተ ዘንድ ከእናትህ ከቅዱስ ድንግል ማርያም በቀር ንጹሕ የለምና አንተ ይቅርባይ ስለሆንክ በዚያን ሰዓት ደምግባቱ ያማረ ልብሱም የመስቀል ምልክት የሆነ ንጹሕ አክሊል በራሱ የተቀዳጀ ጎልማሳ በፊቱ ቆመ። ልመናህን እፈጽምልህ ዘንድ እንሆ ወደ አንተ መጣሁ አለው። እንደ ልመናህ ይሁንልህ። በአንተ የተማጸነብህ፣ የታመነብህ፣ የተጠመቀ በእጅህ የተባረከ፣ ባዘዝከው የጠና፣ ይህንንም ነገር ሰምቶ እንዳንተ በዓሌን ያደረገ ምረዋለሁ። የብርሃን ልብስንም አለብሰዋለው። በማይታበል ቃሌ የተናገርኩትን የማላስቀር የቡርክስ ማርያም ልጅ ነኝ መድኃኔ ዓለም በራሴ ማልኩ። ዳግመኛ የምትለምነኝ አለ፣ እኔም ልመናህን፣ እሰማሃለሁ የወደድከውንም እፈጽምልሃለሁ። ይህን ብሎ እጣቱን አወጣ፣ ወደኔ ቅረብ አለው። ሁለመናው በመለኮት ጨውነት የሚጣፍጥ ዘንድ አውራ ጣቱን አጠባው። ከዚህም በኋላ ከሱ ተሰወረ፣ በሱም ፍቅር ተነደፈ። ደምግባቱንም በማሰብ ልቦናው ተማረከ። የቀድሞ መዓዛውም ከሱ አልተለየም። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቸርነቱ የአባታችን የመብዓ ጽዮንም ጸሎቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። በሶስቱ ስም አምነን ለሚያነበውና ልብ ብሎ ለሚሰማው አስረድተን እንናገራለን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለም ፍቅሩ በመብዓ ጽዮን ላይ በበዛ ጊዜ የምሕረት ቃል ኪዳንን ይሰጠው ዘንድ ጎበኘው፣ እጣቱንም አጠባው። በልቡ አስቦ ለአምላኬ ለመድኃኔ ዓለም ምን እሰጠዋለሁ? ኃጢአቴን ሳያስብ እኔን ይህን ያህል ወዶኛልና፣ በዓሉንስ በምን ቀን ላክብር? ልደቱን፣ ጥምቀቱን፣ ትንሣኤውን ከሰው ጋር በዓላቱን ሁሉ አከብራለሁ። ለብቻዬ ምን ላድርግ መድኃኔዓለምን የሚያስደስተው ምንድነው? አለ። ይህንንም ብሎ እንዲህም እያለ ለመነ። ጌታዬ ፈጣሪ ሆይ አንተ የምትወደውን ግለጽልኝ፣ አለ ባህልህን አደርግ ዘንድ። ሀሳቡን እና ልመናውንም ሰማው። ዓለሙንም ሁሉ ለማዳን ጌታችን መድኃኔዓለምን የሰቀሉበት የተመረጠች የከበረች የተቀደሰች እለትን ያከብር ዘንድ በመንፈስ ቅዱስ አወቀ። ከአቤል እስከ ዛሬ የሞቱ ነፍሳት በመስቀሌ ከደይን ወጡ አምስት ሺህ አምስት መቶ ዘመን በሰይጣን እጅ ሲኖሩ በፅንሰቴ ነውን በልደቴ ነውን በጥምቀቴ ነውን? አለሜዳ ነው መቼ ይመስልሃል? አሁንም የሞቴን መታሰቢያ ያደረገ እንደኔ ነፍሳትን ከደኝ ያወጣል። በእኔ የሚያምን እኔ የምሰራውን ይሰራል፣ ከዚያም የበለጠ ይሰራል ብዬ በወንጌል ላይ እንደተናገረው መብዓ ጽዮንም ካህናቱን ጠየቃቸው። መድኃኔዓለም በመቼ ዕለት ተሰቀለ? በመቼ ዕለትስ ተነሳ አላቸው። በስንክሳር መጽሐፍ በመጋቢት ሀያ ሰባት ቀን ተሰቀለ በመጋቢት ሀያ ዘጠኝ ቀንም ተነሳ ይላል አሉት። ይህን ተረድቶ የችን የተወደደችለት ስላገኘ ደስ ተሰኘ። የቀደሙ ሰዎች እሱ ገንዘብ ያላደረጉትን ገንዘብ አደረገ። ከጻድቃን ከተማታት በዓል እሷን መረጠ፣ ወደዳትም፣ አዘጋጃትም ፈጽሞ ከፍ ከፍ ማደረጋት የመድኃኔ ዓለምም ወዳጅ ተባለ። ወንድሞቹን ልጆቹን፣ የሱ የሆኑትን ሰበሰበ። በመንግስተ ሰማያት የዘላለም ሕይወት የምናገኝበትን እኔ ያሰብኩትን ነግራቸዋለሁ፣ ስሙኝ አላቸው። ቅዱሳን ሁሉ ለነፍሳቸው የሚጠቅማቸውን ገንዘብ አድርገዋልና በመጾምም ቢሆን በመቆምም ቢሆን፣ በትህርምትም በድካምም ቢሆን በትጋትም ቢሆን፣ እኛ ግን ሰነፎች ነን። ለደቀ መዛሙርቱ የእሱን ሚስጢር በሰጣቸው ጊዜ ይህን ስታደርጉ የሞቴን መታሰቢያ አድርጎ፣ የሞቱን መታሰቢያ እያደረገ እናገለግለው እናገልግለው በዚህ እግዚአብሔር የእግዚአብሔርን ፊቱን እናያለንና የፈጣሪያችን የመድኃኔ ዓለም ክርስቶስ መታሰቢያውን እናደርግ ዘንድ ይገባል። ስለወደደንም አናጓድል። ለእኛ ህይወትም ጥንት ስለሆነ ለሁላችንም ትንሣኤ ነውና የአባቶቻችን የሐርያት፣ የጻድቃን፣ የተማዕታት፣ የመላእክት መታሰቢያቸው ባረፉበት በተሾሙበት ቀን ይከበራል። እነሱንም የፈጠራቸው እርሱ ነው። ያከበራቸው ከፍ ከፍ የሚያደረጋቸው ስማቸውንም ለጠራ መታሰቢያቸውን ላደረገ እንደሚድን ቃል የሰጣቸው እርሱ ነው። የመድኃኔ ለምን የሞቱን መታሰቢያ ያደረገ ግን የተኮነኑ ነፍሳትን ከደይን ያወጣል። በሞቱም ጊዜ ስቃይና አያትም የመድኃኔ ዓለም የትንሣኤውን መታሰቢያ የሚያደርግ ሁሉ የሞቱን መታሰቢያ ያድርግ። ለኛ ሲል ባይሞት ኖረው ያድነን ዘንድ ማን በተነሳልን ነበር? የሞቱ መታሰቢያ ከትንሣኤው በምን ያንሳል? እኔ እስከ ውሃ መቅዳት ጀምሮ መንገድ መሄድም ቢሆን ለስጋ ስራ ገበያን ቢሆን እንጨት መስበርም ቢሆን በመድኃኔ ዓለም በዓል ቀን ምንም ምን ስራ እንዳይሰሩ በወደኩ ነበር። ስለ ተመሰገነ ስለ መድኃኔ ዓለም ስለ ስቅለቱ በማልቀስ በማዘን በብዙ ምህል ላናድርገው እንጂ አሁንም ከኔ ጋራ ብትሆኑ በሱ ዘንድ ጽድቅን እንድናገኝ በሕይወታችንም ቢሆን በሞታችን ወደ እርሱ እንድንጠጋ ስሙኝሽም በሉኝ ሰዎችም ሁሉ ስለ ጽድቅ መንገድ የመንግሥተ ሰማያት መሪ የሆነን ዘንድ የአምላካችን ፈቃድ ይሁን። እሺ አሉት። እርሱ አባታችን መብዓ ጽዮንም በፍቅሩ ያጠናን ዘንድ ወደ እግዚአብሔር ለምኑ አላቸው። ነገር ግን በፈቃዳቸው አልተሰራ ሰሩ ነገር ግን በፈቃዳቸው ያልተሰራ ሰሩ። የሚሉን የሚጠሉን ሰዎች አሉ። እነሱን አትፏቸው፣ ምስክርና ቆምላቸዋለንና መከራከር ባይቻለን ስለ አምላካችን ስላምላካችን ስለመድኃኔ ዓለም ስለሞቱ ክብር እንደሱ ይውጎን ይስቀሉንም፣ ሞታችንን በዚህ ይሁን። እርሱ ስለኛ ሙቷልና ከዲያብሎስ ግዛት ነፃ ያደርገን ዘንድ ስቅለቱ መጋቢት ሀያ ሰባት መሆኑን እንዳወቅን እርሱ ሀሳባችንን ያውቃል። የሞቱን መታሰቢያ ስላደረግን ዋጋችን አያንስም። ነገር ግን ሐሳባችንን በሱፍክ ነፍሳችንንም ከዚህ ከኃላፊው ዓለም እስከምትለይ ድረስ እንጨክን። አባታችን መብዓ ጽዮንም ይህን ብሎ እርሱን ከመሰሉት ጋር በጽኑነት የመድኃኔ ዓለም በዓሉን ያከብር ዘንድ በቁርጥ ጀመረ። የአምላካችንና የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለም ቸርነቱ እኛን የምናምነውን ሁልጊዜ ይጠብቀን። የአባታችንን አቡነ መብዓ ጽዮንን በረከቱ ይደረግልን ለዘላለም አሜን። ከዘጠኝ ወር በኋላ ማስቀድሞ እርሱ የነገረውን ያንን ሰው ጠቀሰው፣ ከቤቱም ከማደራው አስገባው። ደረቱንም እየደቀ አለቀሰም። በዚያን ሰዓት ይህ የሚያየው ደነገጠ። ምን ሆንክም አለው። ሕማምህን አይቼ ስለ አንተ እንዴት እንዳለ እንዳለቀስ አሳየኝ ብዬ እኔ እግዚአብሔርን ለመንኩት። ጌታዬ ሆይ፣ አንተ የወደድከውን ሁሉ ለምን እኔ እሰጥሃለሁ አልኸኝ። አሁንም ይሄን የለመንኩ ግለጽ የለመንኩን ግለጽልኝ፣ አታሳፍረኝ። አባቴም እናቴም አንተ ነህ፣ ከአንተ በቀር ሌላ የለኝምና እንዲሁ እያልኩ ሳስብ ድንገት ተገለጸልኝ። መከራዬን ማየት ወደድክን አለኝ። ያንተ ኃይል ያጽናኝ፣ ነገር ግን ታሳየኝ ዘንድ ፈቃድ ይሁን አልሆት። ከዚህም በኋላ ታይ ዘንድ ዘንድና አለኝ በብርሃን ሰረገላ ወደ ላይ አወጣኝ። ኢየሩሳሌምም አደረሰኝ። የተሰቀልኩበት ቀራንዮ ይህ ነው አለኝ። በዚያን ጊዜ እፀ መስቀል መጣ። መድኃኔ ዓለምም እንደቀድሞ በላይ ወጥቶ በዚያ ቆመ። ቅዱሳት የሆኑ እጆቹን በመስቀሉ ላይ ዘረጋ። እጆቹንም እግሮቹንም እየተቸነከረ የሾህ አክሊል በራሱ ተሸክሞ ደስ የሚሉ ዓይኖቹ እንባን ተሞልተው ታየኝ። ባየሁትም ጊዜ ለመናይም ቀለቀ ከመሬትም ወደቀው እንደሞትኩም ሆንኩ። በመድኃኔዓለም በኃይሉ ጽናት ባይሆን ኖሮ ነፍሴ ከኔ በተለየች ነበር። ከመስቀሉም ወረደ፣ ሕማሜን ማየት አትችልም አላልኩም ምን ብሎ በቃሉ ኃይል አነሳኝ። ጌታ ሆይ የሞት ገናንነት እንደዚህ የሚያስፈራና የሚያስደነግጥ መሆኑን አላወቅኩም ነበር። ምኞቴን የሰጠኸኝ ስምህ ይባረክ፣ ፈቃድህም በእኔ ላይ ተፈጸመ። ሰውን የምትወድ ጌታ ሆይ አሁንም ባሪያህ መብዓ ጽዮንን እንደምትችለው እንደምችለው መጠን መታሰቢያህን አደርግ ዘንድ ባርክልኝ። አቤቱ ጌታዬ ሆይ ስለፊቶች መጠፋት፣ ስለ ራስህ መመታት፣ ስለ ጀርባህ መገረብ፣ ስለ እጆችህና እግሮችህ መቸንከር፣ ስለ ጎንህም መወጋት፣ ስለ ሥጋህ መታረድ እና ስለ ክቡር ደምህ መፍሰስ የማቀርብልህን ቁርባንና እጣን ውደድ። አባታችንም ሰውን የሚወድ ጌታን እንዲህ ባለው ጊዜ የተባረከና የተቀደሰ ይሁንልህ አለው። መታሰቢያንዬን በምታቀርብበት ቀንም እኔም ከአንተ አልለይም። በመታሰቢያ ቀን ቀርቶ ሁልጊዜም አልተውህም፣ ዘርህንም አልተውም። ስሜም ከስምህ አይቅ አይርቅም እንደወደድከኝ እወድሃለሁ። ነገር ግን በምን አምሳል ሆኜ እንደምታይ ምረጥ ውደድም። ሕፃን ሆኜ ነውን ወይም ጎልማሳ ሆኜ ነውን ወይም እንደዛሬ በሞቴ ሕማም ሆኜ ነው አለኝ። ጌታዬ ወይ እንደ ፈቃደ ይሆን አልኩት። ልብህን ደስ እንደሚያሰኘው አንተ ምረጥ አለኝ። እኔን ባሪያን መባጤ ሆንን ከወደድከኝና ካሰለጠንከኝት ህፃንን በመሆን የተጫወጥክ ስታየኝ ዘንድ ወዳለሁ አልሆት ጌታዬም እሺ አለኝ። የዚያን ጊዜ ከእግሩ በታች ሰግጄ አመሰገንኩት። ከዚህ በኋላ የብርሃን ሰረገላ ተሸክሞ ከሀገሬ ያደረሰኝ፣ ስራውን ቸል የማይል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ተሰወረኝ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ረዴትና በረከቱ የአባታችን ያቡነ መብዓ ጽዮንም ረዴትና በረከት ቃል ኪዳኑም በሀገራችን በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋግሮ ይኑር አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሀይቱን አነስተኛ መባ እንደተቀበልክ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 ሕዝበ ክርስቲያንን ሁሉ በቸርነቱ ይጎብኘን። ለዘላለሙ አሜን። አቡነ ዘበሰማያት